ታሪክ ነው ማቀው። በርሜል ቅዱስ ጊዮርጊስ ተአምረኛ ቦታ ከሶስት ደቂቃ እስከ አራት ደቂቃ ባሉት ደቂቃዎች ውስጥ የነፍስ ከስጋ ተለይታ እንደየሰራቸው ኃጢአት መሰረት የምታየው የውዥንብር አለም ለአለም ውዥንብር ነው። ይሄንን በአለም ውስጥ በስጋችን ደክመን ወድቀን ድቀት ገጥሞን የምናየውን የአለም ውዝግብን ታያለች ማለት ነው ለእግዚአብሔር ሳንታዘዝ ስንቀር መንፈሳዊ ተግባር ሳንሰራ ስንቀር የምንቀጣበትን ቦታ ሁሉ የምናይበት መሆኑ ከአጋንንት ጋር አብዛኛው ተፈራርሞ የሚሰራ ያክል ይመስላል። ከአጋንንት ሰው ከእግዚአብሔር የራቀ እስኪመስል ድረስ እንግዲህ ከሰው ሰው ከሰው ተጨካክሎ ሰው የራሱን በር ዘግቶ ሰው ወደ ሰው ቤት ገብቶና ሰላም እንዳይባባል የሚመስል አይነት ነገር ጎንፋን ይዞ የነበርና ጎንፋኑ ለካ መልቀቂያ መንገድ ነው ለካ መንገድ ላይ እንደ እንቅፋት የሆነ ሲፈትን አይነት ሁለተኛው ላይ ነው የምንሰወረው ያልተሰወረ ሰው ሲያጫውተን ወደ ላይ ከፍ ብሎ ትንሽ ከምድር ከፍ ብሎ እንደሚንፈስ ነግረውናል ማለት ነው። ይህ ድንቅታ ይህንን ቦታ ረግጣችሁ በረከት እንድታገኙ ለመሄድ ፈልጌ ብዙ ቦታ ሊሳካልኝ አልቻለም። በዓለም ውጥረት ውስጥ በስራ ውጥረት ውስጥ ሁኜ ሊሳካልኝ አልቻለም ነበርና ነገር ግን በድንገት በዓለም ውጣውረድ ውስጥ እያለሁኝ ከወንድሜ ከዲያቆን ወስደወት የት ገዳም በርሜል ቅዱስ ጊዮርጊስ ትኬትም ተቆርጦለታል፣ ስፖንሰር ተደርገዋል። በዚያም መጥተው ገዳም አብረው እንዲጎበኙ ስባል በጣም ትልቅ ደስታ ነው የተሰማኝ። ለካ ውድ ኦርቶዶክሳውያን በእያሉበት ነው ለካ እምነታቸውን በዓለም ጎዳና ይሰብካሉ። ለዚህ ነው እስመተሰማት መተሰማት ሃይማኖቶቱም ውስተ ሁሉ አጽናፍ አለ። በዓለም ሁሉ ለተሰማችሁ እምነታችሁ ሃይማኖታችሁ ያለው ለካ ቅዱሱ። ለዚህ ነው እግዚአብሔር እና እግዚአብሔር ፈቅዶ እግዚአብሔር ወዶ እዚህ ቦታ ላይ እንድመጣ ቅዱሱ የሌዳው ኮከብ ቅዱስ ጊዮርጊስ ፈቀደልኝ ማለት ነው እንግዲህ በሀያ ተነስተን በአስራ ዘጠኝ ከቤቴ ተነስቼ በሃያ መንገድ ላይ ቆይተን በሃያ አንድ ገብተናል ማለት ነው ቦታው እንግዲህ ቦታው ላይ ስረግጥ፣ ምናልባት በስጋ ስናየው ቦታው እሚያቃጥል በረሃ ቃዴስ በርኔ ሃሩር የሚመስል እሚያክል እስራኤላውያን ከግብፅ ባርነት ሲወጡ የገጠማቸውን የበረሃ አይነት ይመስላል። ነገር ግን በስጋ ነው እሱ በመነፈስ ግን በሕይወታችን ውስጥ እየገቡ ሕይወታችንን የሚያቃጥሉ ሕይወታችንን አጓጉል ቦታ ላይ የሚጥሉ የሳጥናኤል ዝርያዎች፣ ወይም የዳቢሎስ ዝርያ፣ የአጋንንት ዝርያ የሚቃጠልበት ሆኖ አግኝቼዋለሁ ማለት ነው። እንግዲህ ይህ ቦታ በእውነት ምዕራብ ጎንደር አካባቢ ያለ ቦታ ነው። በቦታው ላይ እንደተረዳነው ደለጎ ወረዳ አካባቢ የሚገኝ ትንሽ መንደር ላይ ያለ ትልቅ ቦታ ዓለም ያወቀው ቦታ መሆኑን ተገንዝብ ያለው። እንግዲህ በዚህ ጸበል ቦታ ላይ እግዚአብሔር አምላካችን ኢየሱስ ክርስቶስም ወደ ጸበላት ሄደው መፈወስ እንዳለባቸው በመዋዕለ ስጋዌው ለሐዋርያቱም፣ ይከተሉት ለነበሩትም፣ ተከታዮቹም፣ ለክርስቲያኖችም፣ ለእውነተኞችም፣ ለሚክዱትም እውነትን ያስተምራቸው እንደነበረ መጽሐፍ ቅዱስ ይናገራል። መንፈሳዊ የጉዞ ማህበር በዚህ ቲዩብ ላይ በዚህ ሚዲያ ላይ እየተገኛችሁ ድጋፍ ካላደረጋችሁ በእውነት ክርስትናችን ለዓለም ሊሰበክ አይችልም። ስለዚህ ክርስትናችን ሊሰበክ እንዲህ አይነት ቅዱስ ስራ የሚሰሩ ወንድሞቻችን ልናበረታቸው፣ ጠንክሩ፣ በርቱ ሊባሉ የሚገባ ናቸውና እግዚአር አምላክ በርቱ፣ ጠንክሩ እላለሁ። እኔ እንግዲህ ይህ ቦታ ላይ መጣሁኝ በታሪክ ነው የማውቀው በርሜል ቅዱስ ጊዮርጊስ ተአምረኛ ቦታ፣ የሚሰውር ቦታ። እኔ ገዳማት ብዙ ቦታ ጎብኝቻለሁ። ጸበል እንደ ማንኛውም ልንጠመቅ እንችላለን። ጸበሉን ተጠምቀን አጋንን ሲለፈልፉ አይተን ሊሆን ይችላል። ይሄኛው ደግሞ ድንቅና ለየት የሚያደርገው ነገር እንደው ነፍስ ከስጋ ከሶስት ደቂቃ እስከ አራት ደቂቃ ባሉት ደቂቃዎች ውስጥ የነፍስ ከስጋ ተለይታ እንደ የሰራቸው ኃጢአት መሰረት የምታየው የውዥንብር ዓለም፣ ለካ ዓለም ውዥንብር ናት። ይህንን ይሄንን በአለም ውስጥ በስጋችን ደክመን ወድቀን ድቀት ገጥሞን የምናየውን የዓለም ውዝግብን ታያለች ማለት ነው። መልካም ከሰራች ደግሞ የቅዱሳኑን ተግባር፣ ቅዱሳኑ የት እንደሚገቡ እግዚአብሔር በምድር ላይ ያሰማራቸው ቅዱሳን እኛ ክርስቲያኖች የሰራ ነው መልካም ስራ ወደ ምን እንደሚያስገባንና መጥፎ ስንሰራ ለእግዚአብሔር ሳንታዘዝ ስንቀር መንፈሳዊ ተግባር ሳንሰራ ስንቀር የምንቀጣበትን ቦታ ሁሉ የምናይበት መሆኑን እንደው በአካል መጥቼ ተግብሬ አይቸዋለሁኝና፣ ይህ ቦታ ደግሞ ሁላችሁም መታችሁ እንድትፈወሱበት፣ ይህንን ቦታ ረግጣችሁ በረከት እንድታገኙ ለማለት ያክል ነው። እኔ እንግዲህ መጥቼ በዚህ በሁለት ቀን ውስጥ ተአምር ነገር አይቻለሁ። ማለት ነው። ለዚህ ነው፣ ለካ እግዚአብሔር መንክድ እግዚአብሔር በላይ ለቅዱሳን ይሁን እግዚአብሔር በቅዱሳኑ ድንቅ ነው። በምድር ላይ ድንቅ ድንቅ ነገርን በቅዱሳኑ ላይ ያደርጋል ተብሎ የተጻፈው ለካ እግዚአብሔር ይሰራልና፣ ስራዎቹን ደግሞ በሃያሉ ሰማዕት በቅዱስ ጊዮርጊስ ላይ ተገልጦ አይተነዋል። ማለት ነው። የእግዚአብሔር ልጆች፣ እንግዲህ እኔ የተደረገልኝ ነገር ብዙ ነው። በዓለም ብዙ ድካሞች አሉ፣ ያደክሙን ይችላሉ። ገንዘቡ ላይሞላ ይችላል ጤናው ላይኖር ይችላል። እዚህ ቦታ ለመርገጥ ልባችን እየፈለገ ኢኮኖሚካሊም የጤናም ችግር ገጥሞን ሊሆን ይችላል። ስለዚህ እንዲህ አይነት ችግር መምጣት እየፈለግን ችግር ካለ እንዲህ አይነት በጎ አድራጎት ሚዲያዎችን እየደገፍን እያማከርን ብንመጣ የተሻለና በረከት የምናገኝበት ነው ብዬ አምናለሁ። ይህ ማህበር ወይም ይህ የኤማውስ የበጎ አድራጎትና መንፈሳዊ የጉዞ ማህበር ትልቅ ማህበር ነው፣ ሰፊ ማህበር ነው። እግዚአብሔር አምላክ በእነርሱ በኩል ደግሞ ብዙውን ትውልድ እየተቤዠበት ብዙውን ትውልድ ወደ ጽድቅ እያመራበት ብዙውን ትውልድ እየማረከበት ይገኛል። እና ይህንን አለመደገፍ በእውነት ንፍ ንፍግና ይሆናል ማለት ነው። ምናልባት ንፍግና ካለ ከነፈግን ካልሆነ በስተቀር ይህ ትልቅ ሚዲያ ነው። እየተከታተላችሁት ሼር እያደረጋችሁት፣ ኮፒ ሊግ እያደረጋችሁት፣ ሰብስክራይብ እያደረጋችሁት ልትደግፉት ይገባል ለማለት ነው። ክርስቲያኖች ይህ ቦታ ድንቅ ነው። ለዚህ ነው እግዚአብሔር ልበ አምላክ ቅዱስ ዳዊት ጸርሑ ጻድቃን እግዚአብሔር ሰምዖሙ ይላል። ጻድቃን ተጣሩ እግዚአብሔር ደግሞ ሰማቸው ይላል። ለካ ጻድቃን የተባሉት እንደ ስሙ የተጠሩት እኛ ሁሉ በአርባና በሰማኒያ የተጠመቅን በኃጢአት በበደል ካረከስን ለካ ሰውነታችን የተቀደሰ የእግዚአብሔር ቤተ መቅደስ ያውም ቅዱስ የተሰኘ ሁነ ቅዱሳን እስማነ ቅዱስ ብሎ የተቀደሰ ማንነት ያለን የሰው ልጆች በዓለም ልንረክስ እንደማይገባ፣ በዓለም በሰይጣን አሰራር ረክሰን ወድቀን እንደማይገባ እንዲህ አይነት ቅዱሳት መካናትን እየጎበኘን ቅድስና ስራ የበረከት ስራ ለስጋው ደሙ ለንስሐ እንድንበቃ መንገድ የሚያሳይ ትልቅ የቤተ ክርስቲያን ልጆች ያሉበት ማህበር ነውና እኔ በእውነት ከምስጋና ውጭ ምንም ልል አልችልም ማለት ነው። መልካም። እንግዲህ የአባታችን ቀሲስ ተስፋዬ እስቲ እንግዲህ ቦታው ላይ ሲደርሱ የተሰማዋትን ስሜትና ወደ ጠበሉ ሲሄዱ ሰኞና ማክሰኞ ሲጠበሉ ይሰውራል፣ ይሸታል የሚባል ነገር አለ። የጠበሉም ሶስት ጊዜ ይወጣል ይባላል። እንደው ከድምፁ ጀምሮ የሚያስታውሱት ነገር ካለ እንግዲህ በእርግጥ ገና የሚቀራችሁ የጥምቀት ቀን አለ። ተወዲሁ እንደው ድንቅ ነገሩ ገርማችሁ ነው። ምናልባት እዚህ ቦታ ላይ ስረግጥ ጉንፋን ይዞ የነበር እና ጉንፋኑ ለካ መልቀቂያ መንገድ ነው ለካ መንገድ ላይ እንደ እንቅፋት የሆነብኝ ሲፈትነ የነበር ጉንፋን እና እዚህ ቦታ ላይ ስረግጥ ግን ሰኞ ዕለት ማለት ማለትም ትናንትና ማለት ነው ስጠመቅ ያውነ አራት ደቂቃ ራይስን አላቆም ነበር ማለት ነው አራት ደቂቃ የት እንዳለው ሲያስጠው መጀመሪያ ስንታሰር የነበረበት ቦታ አለ። ውድ ኦርቶዶክሳውያን እዚህ ቦታ ላይ በጉልበታቸው የሃያሉ ሰማይት ወታደሮች አሉ። እግዚአብሔር የሰየማቸው እሱ ራሱ ሰማይቱ የሚያግዙ ወታደሮች አሉ። ለእነዚህ ወታደሮች ደግሞ መታዘዝ፣ ማገዝ በጉልበትም መገዝ ያስፈልጋልና የሰማይቱ ወታደሮች አሉና እነርሱ ያው በነርሱ አማካኝነት ታሰር ማለት ነው። እነሱ ከ3 እስከ 4 ደቂቃ በሚሆን ራሴን አላቆም ነበረ። ምናልባት በመጀመሪያው ቀን እንደውጭ ድብር ያለ ነገር ነው እንትን ያለው ያየ ነው። ነገር ግን ለካሁን እያስታወስኩት ወደ ራሴ ተመለሼ እያስታወስኩት ስመጣ የእግዚአብሔር የመገሰጫው መንገድ ነው እግዚአብሔር ልጆቹን የሚገሰጽበት መንገድ እንደሆነ ልክ እንግዲህ ቦታው ጸበሉን አይታችሁትም ከሆነ ሶስት ጊዜ እየመነሳት ባህር ያለው መጀመሪያ እየታሰርን እያለን የማለት ባህር ያለው ከዚያም በኋላ አንድ ፍድግ ብሎ የማልበስ ከዚያ ሶስተኛው ላይ እንግዲህ ያልተሰወረ ሰው ሊያውቀው ይችላል ማለት ነው። ሁለተኛው ላይ ነው የምንሰወረው። ያልተሰወረ ሰው ሲያጫውተን ወደ ላይ ከፍ ብሎ ትንሽ ከምድር ከፍ ብሎ እንደሚፈስ ነግረውናል ማለት ነው። ይህ ድንቅ ተዓምር ነው። ሰማይቱ ቅዱስ ጊዮርጊስ ከእግዚአብሔር ተቀብሎ ቦታውን ተረክቦ ልጆችን በዚህ ልቅ ልፍታበት የታሰሩ ብዙ በአጋንንት ቁራኛ ያሉ አሉ። ፍቀድ ብሎ አስፈቅዱ የተረከበው ትልቅ ድንቅ ቦታ መሆኑን በእውነት ተገንዝቤ ያለሁኝ ድንቅ ድንቅ ነገሮችን አይቻለሁኝ። ዛሬም እንግዲህ የተለየ ነገር ብዙም የመሰወር ሳይሆን ትንሽ ነገር ሰወር ብሎ ወዲያው ያለሁበት ቦታንና አብረው ይጠመቁ የነበሮችን ሰዎች የማየት አዝማሚያ ነበረኝ ማለት ነው። ባህል ይሄ ነው። መልካም እንግዲህ ደግሞ ቀሲስ ወደዚህ ከሚመጡት የበረከቶች መካከል እርሶ ኖትና እንደው እንዲመጡ ምክንያት የሆነችው ወንድማችን ዳዊትን በማስመልከት ወለተ ጻድቅ ናት። ምናልባት ጸሎታቸው ይተርፈኛል አባት ናቸው። ክርስቲያን የሆነ ሰው እንዲሄድበት ሲሉ በጸሎት ብዙ ገዳማት ነው ወይ የሚችል ሰው ሳስብ እርሶን አሰብኩኝና እንደው ወለተ ጻድቅ የምትባል ሰው ስፖንሰር መሆን ፈልጋ ነበረ። ምናልባት ይታወቃል፣ ደሞዛችን የሚታወቅ ነው ውስጡ ላይ መልስ ልን ይችላልና፣ የዚህ በረከት ተሳታፊ ይሆናሉ። ስለት ምላሽ ስለሰጡኝ ምላሽ ስለሰጡኝ እያመሰገም በእግር መንገድ እርሷን እንዲያመሰግኑ ማለት። ወለተ ጻድቅ እዚህ እንግዲህ አብሮ ዳዊት የሚባል ልጅ አለ፣ በኋላ ማገናኛቸው ይሆናል። ወንድሟ ነው። ወንድም ይፈልግ ሲለኝ ወደ እሱ በቀጥታ ስደውል በቀጥታ አላንገራገሩ። ብዙ ኃላፊነት፣ ብዙ ስራ ይኖርዎታል ግን ይህን ቦታ ደግሞ እንደሚናፈቁ ስለማውቅ ነው። እና በጸሎት እንድታስቧቸ ነው። መልካም መልካም ነው ይ ምናልባት ቅድም በደንብ ስላቸው ነበር ውድ ኦርቶዶክሳውያን በዓለም ውስጥ ተሰራጭተው ቤተክርስቲያን በደንብ የሚያገለግሉ ቤተክርስቲያን ምናልባት በአካል ቢለዩትም በመንፈስ አብረዋት ደፋ ቀና የሚሉ ኢትዮጵያውያን ልጆቻችን በዓለም ተሰራጭተው ምናልባት የዚህን ዓለም ሙላት ሳይሞላ ቀርቶ እሱን ለመሙላት የሚንከራተቱ ዋጋ የሚከፍሉ ብዙ እህት ወንድሞቻችን፣ እናት አባቶቻችን አሉ ማለት ነው። ከዚህም አንዷ ወለተ ጻዲቅ እንግዲህ በመልክ እግዚአብሔር አንድ ቀን በዓይነ ስጋ ተገናኝተን ለጸሎትም አስተሳስበን ለግን በጸሎት ሁልጊዜ አሁን ጸበሉም ስገባ ካለ ነገር ከቀን ሰዓት ጀምሮ ወለተ ጻዲቅ ባለችበት ጠብቃት፣ ወለተ ጻዲቅ የልባን መሻት ፈጽም እያልኩ ስጸልይ ነበረ። እግዚአብሔር ጸሎታችንም ሰምቶ እርሷን ባለችበት ደግሞ በረከቱን ረዴቱን ጥበቃውን ያሉ ሰማዕት ቅዱስ ጊዮርጊስ እንዲሰጣት የዘወትር ጸሎቴ መሆኑን ለማሳየት ይሞክራለሁ ማለት ነው። ይህን ደግሞ ሁልጊዜም የዘወትር ጸሎቴ ነው። ነገር ግን እንዲህ አሉ በዓለም ውስጥ ማድረግ የሚያስደስታቸው ማለት ነው። ምናልባት የእኛ የኑሮ ሁኔታ ልጅ የምናሳድግበት ከዚያም አልፎ የኑሮ ሁኔታ ወጣ ወረዱ ሁላችንም ነዋሪዎች ነን። ይህስ የምናስተዳድርን እናውቀዋለን። ይህን ሁሉ ዋጋ ከፍሎ የፕሌን ዋጋ ከፍሎ በእኔ ስም አንድ ሰው ስፖንሰር አድርገህ አስኪድልኝና ቦታውን ይርገጡ በረከት ያገኙ ማለት ይሄ በእውነት ከቅድስና ውጭ ምንም ሊሰጠው የማይቻል ነገር ነው እና ይሄ ቅዱስ ሀሳብ ነው። እንዲህ አይነት ሀሳቦች በዓለም ውስጥ ጠፍተው ነው ተጨካክነን ተራርቀን በጎጥ በዘር ጎራ ከፍለን የምንባላው ማለት ነው። ስለዚህ እንዲህ አይነት ልጆቻችንን እግዚአብሔር በያሉበት ቸርነቱን ይግለጥላቸው ከማለት ውጭ ምንም ቃላት ያንሰኛልና ኃያሉ ሰማይት ቅዱስ ጊዮርጊስ ሰማይቱ በእውነት ቤሪታዊትን የረዳ አምላክ ለአንበሳ ተጠላ፣ ለደራጎን ተጠላ ደራጎን ይብላ ተብላ ተፈርዶባት በግንድ ላይ ታስራ ያለች ቤሪታዊቷ ቅዱስ ሰማይቱ ቅዱስ ጊዮርጊስ ደርሶ ከእንዲህ አይነት ጥፋት ታድጓታልና። ይህ ሰማዕት ደግሞ ዘር አይቆጥርም፣ ሃይማኖት አይቆጥርም። በያሉበት የሰውን ልጆ ሁሉ ሊራራ የሚችል ሰማዕት ነውና፣ እዚህም ኢትዮጵያ ውስጥም ያሉ ከኢትዮጵያ ውጭም ያሉ ናቸው ልጆቻችን። ሀያሉ ሰማዕት እንደ አይነ ጥቅሻ ደርሶ የሚራዳቸው ሰማዕት ነውና፣ ወለተ ጻዲቅ እንግዲህ ልጄ ባለሽበት እግዚአብሔር ቸርነቱን፣ ምህረቱን፣ ፍቅሩን፣ ሰላሙን ያድልሽ የሀሳብሽ ነገር ተሳክቶ ደግሞ አገርሽ ኢትዮጵያ ተመልሰሽ ከወንድሞችሽ ከእናት አባቶችሽ ከዘመድ አዝማዶችሽ ጋር ካላገባሽም ደግሞ አገብተሽ በጋብቻሽ ስነስርዓት ላይ ልጅ ወልደሽ ደግሞ እግዚአብሔር ባርኮች ደግሞ ካለሽ እንዲሁ ደግሞ እግዚአብሔር በረከቱ ቸርነቱ ስጦታው ብዙ ነው እና ካለሽ ደግሞ ልጅ ትዳርም ካለሽ ይባርክልሽ ከሌለሽ ደግሞ በልጅ ተባርከሽ በክርስትናው በልደቱ ተገናኝተን ምንደሰት ያደርገን ለማለት እወዳለሁኝ። እግዚአብሔር በቸርነቱ ይርዳሽ ይጠብቅሽ። አሜን። እናመሰግናለን። እንግዲህ በእርስዎ የመጡት ከደቡብ ኢትዮጵያ ነው። እንግዲህ አሁን በአሁኑ አቆጣጠር ማለት ነው፣ አጠራር ማለት ነው። እንግዲህ በዛ አካባቢ ላሉ ሰዎች በብዙ ማሰሩ የታሰሩ ናቸው እና ይችን ቦታ እንዲረግጧት የሚያስተላልፉት መልእክት ይኖራል። አባታቸው እንግዲህ ያው ቅድምም ከዚህ ከኤማሁስ በጎ አድራጎትና እና የመንፈሳዊ ጉዞ ማህበር አስተባባሪዎች ጋር በደም ስንጫወት ነበረ። ኃይልዬ ምንድነው የምንጫወተው? በዚያ ዙሪያ እንዲህ አይነት ረቅ ያለ የጉዞ መርሃ ግብራት ብዙም አይከናወኑም። ቅርብ ባሉ ገዳማት ላይ እየተከናወነ አይቻለሁም። በቅርቡ ስውሯ እየተሰራ ማስታወቂያዎችን አይቻለሁ። በዛ ዙሪያ እንደው ከረንት አሁን እኔ በምኖርበት አካባቢ በወልቅጤ ከተማ በጉራጌ ዞን ወልቅጤ ከተማ ማለት ነው የስጉሯ ማርያ ማስታወቂያዎች አያለው ስለዚህ የእናንተ ማስታወቂያ የበርሜል ቅዱስ ገብርኤል ቅዱስ ጊዮርጊስ ቤተ ክርስቲያን ማስታወቂያ ለምን አትለጥፉም እያልኩ እናንተም ጋር ከሚያስተባብሩት ላይ እየተጫወቱ ነው። ምናልባት እዚህ አካባቢ መሰረታዊ ችግሩ ከአጋንንት ጋር አብዛኛው ተፈራርሞ የሚሰራ ያክል ይመስላል። ከአጋንንት ጋር ሰው ከእግዚአብሔር የራቀ እስኪመስል ድረስ እንዲህ ሰው ከሰው ተጨካክኖ ሰው የራሱን በር ዘግቶ ሰው ወደ ሰው ቤት ገብቶ እንኳን ሰላም እንዳይባባል የሚመስል አይነት ነገር ይታያል። ይህ ደግሞ ምንድነው መንፈሳዊ ጉልለት ነውና እንዲህ አይነት ቅዱሳት መካናት ድረስ ደርሶ እግዚአብሔርን ድንቅ ስራ ካለማየት ነውና፣ እናንተም ጠንከር በርታ ብላችሁ እዚህ አካባቢ ይህ የማስታወቂያ ስራዎችን እንደው እኔም በበኩሌ በአቅሜ በጉልቤቴ ባለው ነገር ሁሉ ተጋግዘን ይህን ነገር በዚህ አካባቢ ደግሞ ይህን ሚዲያችሁን አናውንስ አድርገን በማስታወቂያም እየተለጠፈ እንዲህ አይነት ህዝቡን በሚቀሰቅሱ በአውደ ምህረቶችም እኛም እያገዝናችሁ በተለይ ደግሞ የጉራጌ የሀገረ ስብከት ስብከተ ወንጌል መምህር መላኩ ጸዳሉ በደንብ ደግሞ ይህንን ሚዲያም ያግዝ የሚችል ትልቅ መምህራችን ነው። በጉራጌ ሀገረ ስብከት ስር ማለት ነው። ይህን ደግሞ ከነርሱም ከአባቶቻችን ከሊቃውንቱ ጋር ቁጭ ብላችሁ ብትሰሩ ብንሰራ ትልቅ ነገር ሚዲያውም ዕውቅናው ከፍ ይላል። ቤተ ክርስቲያንም የምትሻገርበትን ትውልድም ደግሞ በረከት፣ ረዴት፣ ጸጋ የሚያገኝበትን ቅዱሳት መካናትን እየጎበኘ ከእግዚአብሔር የሚባረክበትን መንገድ ያገኛል ብዬ አስባለሁ። ስለዚህ የዚህ አካባቢ ማህበረሰብ እኔ እንግዲህ ትልቅ አምባሳደር ልሆን ተዘጋጅቻለሁ ማለት ነው። የዚህ አካባቢ በዚህ ልክ ይህንን ሚዲያም ማህበሩን ማገዛለሁ ብዬ ነው የማስበው። ሀይል ግን በመላው ዓለም ለሚገኘው ሕዝብ ያው ይጸልያል አንድ ካህን እና ሁልጊዜም በጸሎታችሁ እንዳትለዩን እያሳሰብ በነበረ ቃለ ምስክር ደግሞ ከዚህ በላይ የመጨረሻውን ቀን ሁሉ ኪዳነምህረትን ማይተን በስቱዲዮ ተገናኝተን ሰፊ ምስክርነት የሚቀበሎት መሆኑ እያሳሰብ እንግዲህ በውጭም ቦታውን መረገጥ እንደ አባትነት እንደገናም ደግሞ ካህን ሆኖ የተለያዩ ገዳማን ሲና ለሲጠመቅ ለሲላል የመጀመሪያ መጀመሪያው ተጠምቆ ነው መንገውን ማስጠመቅ። በዚህ መልኩ መጥተው ምስክርነታቸውን ሰጥተዋል። በሄዳችሁበት በአገልግሎት በዘመኖ ሁሉ መልካም በሁለቱም በቤተ መንግስቱም፣ በቤተ ክህነቱ ያገለግላሉና በነገሮች ሁሉ ለሰዎች የምትደርሱ በጎ ሰው እንዲሆኑ የእግዚአብሔር መልካም ፈቃድ ይሁን። የጠራንና የመረጠን አምላከ ቅዱስ ጊዮርጊስ እሱ ይርዳን።